ነወዊ ረሒመሁላህ ተዓላ ኢማም ኹጥባ ከጀመረ በኋላ ለጁሙዓ የሚመጣ ሰው የተለያዩ ብዙ የጁሙዓ የተነገሩትን ትሩፋቶችን አያገኝም። ከሳራ ዐዚማ ጂደን ጣም ያሳዝናል። በጉጉት የሚጠበቅ ሶላተል ጁሙዓን ስነስርዓት በጊዜ ተዘጋጅተው አጅሩን ሙሉ ለማግኘት መግባት ሲገባቸው ኹጥባ ከተጀመረ በኋላ የሚጎርፉ ሰዎች ብዛት ሲታይ በጣም ያሳዝናል። አልፎ አልፎ ሰው እንደመሆናችን በተለይ ምክንያት ሊረፍድብን ይችላል። ግን ዘውትር ልማዳቸው ሆኖ ኹጥባ ከተጀመረ በኋላ የሚወጡ ሰዎች አሉ። የተክቢራ ቦታዎች አራት ናቸው። ከዚህ ውስጥ አራተኛ ላይ አንድ ሰው ኢማም ሁለተኛ አረካ ላይ ከደረሰ ኢማም ከሁለተኛ ረካ ሲነሳ ነው ተክቢር የሚያደርገው ወይስ ኢማሙ ሲያሰላመት የጎደለውን ረካ ሲጨምር ነው ተክቢር የሚያደርገው? ጥያቄው ብዙ ግልጽ አይደለም። ሆኖም እንደዚህ አይነት ነገሮች ላይ አንድ ሰው ኢማምን ከተከተለ ኢማሙን ተከትሎ ኢማም የሚያደርገውን ነገር ማድረግ አለበት። ለሱ ቦታውን ባይሆን ከኋላ ዘግይቶ ለመጣው ሰው ቦታውን ባይሆን የሚል ቃይዳ አለ። ከኢማም እኩል የገባ ሰው ለሱ ቦታው ሊሆን ይችላል። ከሁለተኛው ወደ ሶስተኛው ሲነሳ እጁን ያነሳል። ነገር ግን ማእሙም ዘግይቶ በመግባቱ ምክንያት ለሱ ከሁለተኛ ወደ ሶስተኛ ላይሆን ይችላል ግን ኢማምን ለመከተል ብሎ ቁጭ ብለዋል ሲነሳ ያነሳ። ለምን ከተባለ ኢማምን ተከትሎ ነው እዚያ ቦታ ላይ ቁጭ ያለውና ኢማም የሚያደርገውን ነብሮ ማድረግ ይችላል። ሌላው ጥያቄ ሶላተል ኢስቲስቃ ላይ ልብስ ተገልግጦ ይሰገዳል ሲባል ሰምቻለሁ። ይህ እንዴት ይታያል? አዎ ነቢያችን ዓለይሂ ሶላቱ ወሰላም ይሄን አድርገዋል። ተፋኡል ይባላል። ልብስም የላዩን ወደታች ታች የውስጡን ወደ ውጭ አድርገን ገልብጠን እንደለበስ ነው የነበረውን ድርቅም ወደ ለምነት ቀይርልን፣ ለማለት በጥሩ ገድ ለማለት ይሄ ይደረጋል። ሌላ ጥያቄ፣ ሶላተ ልስቲስቃ ላይ አዳን ሙስተሐብ ነው ወይስ ሌላ ህኩም አለው ያብራሩልኝ የሚል ጥያቄ። በሁሉም ፉቃሃዎች ስምምነት ለሶላተ ልስቲስቃ አዳንም ይሁን ኢቃም ሙስተሐብ አይደለም። በሁሉም ፉቀሃዎች ስምምነት ለሶላት ለስቲስቃ ለዝናብ ልመና ሶላት አዳንም ይሁን ይቃም ሙስተሐብ አይደለም፣ ተወዳጅ አይደለም፣ መሽሩዕም አይደለም፣ አይደነግግም፣ አይፈቅድም፣ አይደረግም። የአቡ ሁረይራ ሐዲት ላይ ሶላት ለስቲስቃ እንሰገደን ያለ አዳን ያለ ይቃም ይላል። ይህ እንዳለ ሆኖ ግን ከአዳንና ከይቃም ውጪ ባሉ ቃላቶች ለሶላቱ ጥሪ ማድረግ ሰዎችን መቀስቀስስ ይቻላል ወይ? ለምሳሌ አሶላቱ ጃሚዓ ተብሎ የሚለው ላይ ሂላፍ አል ራጂሑና ተከክሉ ምንዕቴ ሜን ሌሎችም ተርጂሕ እንዳደረጉት በምንም ጥሪ አይደረግም። ለሶላት አልስቲስቃ በምንም ጥሪ አይደረግም። ቀድሞ ይነገራል እንደሚሰገድ ሰዎች ቦታው ላይ ሲሰበሰቡ ማም ሲመጣ ሶላቱ መጀመር ኹጥባ ተጀምሮ ወደ ማለቅያው ሲደርስ ብደርስ የጀሙዓ ሶላት ይበቃል ወይስ ውህር ነው የሚሰግደው? የጀሙዓ አጅር ላይገኝ ይችላል። ኢማሙ ኹጥባ ሲጀምር መላኢኮች መመዝገብ ያቆማሉ ተብሏል። መላኢኮች ራሳቸው ቁጭ ብለው ኹጥባ ዲክር ሉውሃ ለማድመጥ ስራቸውን ያቆማሉ ተብሏ። ከዚህ በመነሳት ኢማም ነወዊ ረሒመሁላህ ተዓላ ኹጥባ ከጀመረ በኋላ ለጁሙዓ የሚመጣ ሰው የተለያዩ ብዙ የጁማዓ የተነገሩትን ትሩፋቶችን አያገኝም ብለው። ከሳራ ብ መጀደን በጣም ነው የሚያሳዝን። በጉጉት የሚጠበቅ የሶላተል ጁሙዓን ስነስርዓት በጊዜ የተዘጋጅተው አጅሩን ሙሉ ለማግኘት መግባት ሲገባቸው ኹጥባ ከተጀመረ በኋላ የሚጎርፉ ሰዎች ብዛት ሲታይ በጣም የሚያሳዝን። አልፎ አልፎ ሰው እንደመሆናችን በተለያዩ ምክንያት ሊረፍድብን ይችላል። ግን ዘውትር ልማዳቸው ሆኖ ኹጥባ ከተጀመረ በኋላ የሚመጡ ሰዎች አሉ። የጁማ አጅር የላቸው። አልሰገዳችሁም ተብሎ ከመወቀስ ብቻ ነው የሚድኑት። ጁማ ነው ዙህር የሚሆንልኝ፣ ጁማ ይሆናል እንደ ጁማ ሶላት ይቆጠራል። ኹጥባ ሲያልቅ ደርሶ የሰገደ ከተጀመረ በኋላም ቢሆን አንድ ረካ ሙሉ ያገኘ እንደ ጁማ ሶላት ይቆጠራ። ባይሆን ጥቂት ሊቃውንት የጁማ ኹጥባ ሁለት ረካ መቸክ ነውና፣ ኹጥባ ያልሰማ ሰው ጁማ መስገድ አይችልም። አሁን ሁለት ረካ ጎድሎታልና ሚሉ አሉ። ነገር ግን ይሄ የጥቂቶች ቀውል ነው። አንድ ረካና ከዛ በላይ ካገኙ ጁማ ይቆጠራል። ሌላ ጥያቄ። ጅልባብ ሲለበስ እንያው ለሁሌም ነው ያለ ሰው ብቻ ነው ማውለቅ የማይችለው ወይ ለቁርአን ቤት ብቻ ብሎ

አለመጀመሩ ጀመሩ ራሱ ወንጀል ከጀመሩ በኋላ ማውለቅ ደግሞ የኢማንን ጣም ከቀመሱ በኋላ ወደኋላ ኋላ መሸሽ ላወልቅ ላላወልቅ ላላወልክ ነይቻለሁ። ይሄ አማራጭ የሌለው ጉዳይ ነው። አንዲት ሴት ላካ ለመጠን ከደረሰች ሒጃብ ማድረግ ዋጅቧ ነው ግዴታዋ። ከዛ ለመድረሳ ስለሆነ ነይቼን ነው ያደረኩት፣ ከመድረሳ ስወጣ ኒቃቦን ያወልቀዋለሁ። ከሆነ አልተረዳንም፣ ሒጃብ ምንነቱ በምንም አጋጣሚ ሴት ልጅ ሒጃብ ልትለብስ ይገባታል። ከለበሰች በኋላ ደግሞ ጀናዛዋ ሲታጠብ ልትገነዝ እንጂ ሊወልቅ ይገባሉ። በዚህ መልኩ መጽናት አለባት። ሸይጣን ነው በዚህ ልክ ጅልባብን፣ ሕጃብን ኒቃብን ሙስሊም ሴቶችን እህቶችን ያስፈራራች ያሉ። አትልበሺ፣ አትልበሺ፣ ልታወልቂ ትችያለሽ። ካወለቅሽ ደግሞ አላህ ይቀጣሻል፣ ባለመልበስሽ ይቀጣሻል፣ ባለመልበስሽ አላህ ይቀጣሻል፣ ዘይቀሻ። ምን አይነት መካሪ ነው? ለብሰሽ ካወለቅሽ ወንጀል ስለሆነ አትልበሺ። ሳትለብሺ መቆየትስ ስተሐብነው ባዳ ነው ሱና ነው። አትልገገው እንድትባ የሚያደርግ ከዚህ መፍሁማችን ግንዛቤያችን መስተካከል አለብን። ለመልበስ ነው እንጂ ምክንያት መደርደር ያለብን ላለመልበስ ለማውለቅ ምክንያት መደርደር ያለብን። አንድ ወንድም እና እህት በእናት አንድ ናቸው፣ ነገር ግን በአባት አንድ አይደሉም። እና ወንድምየው ኒካህ ሊያደርግ ሲል ኒካህ ማድረግ አትችልም ተባለ። ምክንያቱም ዘር የሚቆጠረው በአባት ስለሆነ አሉ ስለዚህ፣ እሱ ኒካህ ማድረግ አይችልም። እንዲህ ያብራሩልኝ የሚል ጥያቄ ነው። እና በአባት እስከተለዩ ድረስ አይቻልም። ኒካህ የሚያስረው አባት እና በአባት በኩል ያሉ ወንዶች ናቸው። አባት፣ የአባት አባቱ አያት፣ የአባት ወንድም አጎት፣ የአባት ልጅ በአባትም በእናትም የሚገናኝ ወይም በአባት ብቻ የሚገናኙ እንጂ በእናት በኩል ያሉ ኒካህ ማሰር አይችሉ ላፍን መዝሀቢል ሀነፊያ ከሐናፊዎች በተቃራኒ ይቻላል ያሉ ጥቂት የፊቅህ ሊቃውንት አሉ። ነገር ግን ትክክለኛው ኒካህ የሚያስረው አባትና በአባት በኩል ያሉ ናቸው። በእናት በኩል ያሉ የእናት አባትንም ጨምሮ አያትን ማሰራጭ የእናት ለደንም ልጅንም ጨምሮ ሴት ልጅ ከመህረም ጋር ሄዳ የምትሄድበት ሀገር አድርሷት ተመልሶ እዛ ብቻዋን መኖር ትችላለች፣ ሀገሩ ሰላም ከሆናው ትችላለች። መህረም የሚያስፈልገው ከሀገር ወደ ሀገር ለመንቀሳቀስ አንድ ሀገር ላይ አንድ ቦታ ላይ አካባቢው ሰላም ከሆነ ደህንነቷ ከተጠበቀ ብቻዋን ብትኖር ችግር የለም። አንዳንዴ ሐኪም ቤት ለመግባት የሆነ ዝግ የሆነ ክፍል ወንድ ያለበት ቦታ ላይ ለመሄድ ሙስሊም ጓደኛዋን ሙስልም እህቷን ይዛ መሄድ ትችላለች። አብሯት ማህረሟ ቢኖር መልካም። ምንጊዜም ሴት ልጅ በወንድ ማሕረሟ ታጅባ መኖሯ ለሷ ክብር ነው። የተኩላ አይኖች እንዳያርፉባት ይረዳ ባይተዋርናት፣ ብቸኛናት፣ ሲያገር እንግዳናት የሚቆጣጠራት የለም የሚከላከልላት የለም ብለው የሰው አውሬዎች እሷ ላይ ተስፋ ሊጥሉ ሊያድኗት ይችላል። ከዚህ አንፃር ማህረም አብሮ ቢኖር ጥሩ ማህረም የሌለበት ሀገር ባትኖር ጥሩ። ነገር ግን ከተገደደች አማራጭ ካርታች ማህረም አድርሷት አላህን ፍሪ ብሏት እሷም አላህን ፈርታ ብትኖር ሐኪም ቤትና መሰል ቦታዎች ስትሄድ፣ እህቷን፣ ጓደኛዋን፣ ጎረቤቷን ይዛ ገብታ ብትወጣ ችግር የለም። አላህን የምትፈራ ከሆነ አላህን ማትፈራ ከሆነ አይቻልም። የምትፈራው ሰው መኖር አለበት አላህን ማትፈራ ከሆነ ወንድሜ የለም አባቴ የለም አጎቴ የለም ብላ እንደፈለገች የምትሆን ከሆነ ምትንዘላዘል ከሆነ አይፈቀድላትም መኖሩ። ወደ ሓራም የሚወስደ ነገር ሓራም ይሆናል ይከለከላል። ወንድሜ የለም አጎቴ አባቴ የለም ብላ ነዑዙ ቢላህ ጭፈራ ቤት የምትሄድ ወንድ ጋር ምትላፋ የምትረክስ የምትነጃጀስ ከሆነ ለብቻዋ ማሕረም በሌለበት መኖሩ ሓራም ይሆናል። ራሱ ሳይሆን ሓራም ያደረገው መንገዱ ወደ ሓራም የሚወስደ ስለሆነ ይከለከላል። ሴት ልጅ አጅነቢን አትጨብጥ። ሴት ልጅ ከወንድ ጋር ተነጥላ አትቀመጥ። ሴት ልጅ አጅነቢ አቲ ወንድም ሴትና እየተባለው ወደ ሓራም ስለሚወስድ እኮ ነው። አስፈላጊ ሲሆን የተፈቀደውን በልክ ለዚህ ሴት ልጅ ሚያክማት ሴት ሐኪም ካጣች ወንድ ሐኪም ያክማት በልክ መንካት ያለበት የሰውነት አካሏል ሊነካ ይችላል። የተከለከለው ለፊትና በር ለመዝጋት ነበር። አስፈላጊ ሆነ በልክ ይፈቀደ። አማራጭ ካለ ግን አይፈቀደም። መውሊድን ማክበር ነቢዩ ሰለላሁ ዓለይሂ ወሰለም ከልክለዋል ወይ? አዎ ከልክለዋል። ነቢዩ ዓለይሂ ሰላቱ ወሰላም መውልድን ማክበር ከልክለዋል። ኢያኩም ወሙሕደሳቲል ኡሙር ብለው አደራችሁም፣ አዳዲስ መጤ ነገሮች፣ አዳዲስ የተፈጠሩ ነገሮችን ተጠንቀቁ ብለው። የቢድዓ ማስረጃዎች ኩሊ ናቸው። ይህ አንድ ቃይዳ ነው። የቢድዓ ማስረጃዎች ኩሊ ናቸው። አንዳንድ ቢድዓዎችን አልፎ አልፎ በግል ማስረጃ ተከልክለው እናገኛለን እንጂ የቢድዓ ማስረጃ ቢድን የሚከለክሉ ማስረጃዎች ኩሊ ጥቅል ናቸው። ኩሉ ቢድዓቴን በላላ ቢድዓ ሁሉ ጥምት። መውሊድ ቢድዓ፣ መውሊድ ቢድዓ። የቢድዓን መስፈርት መውሊድ ላይ ተጥብቅ አድርጉት። እስኪ የቢድዓን መስፈርት ሶስት ነገሮችን ጠቅሰናል፣ ትናንትም ዛሬ። ሶስቱም የቢድዓ መስፈርቶች መውሊድ ላይ ያሉ። ቢድዓ የሚባለው አንድ ነገር ከጊዜ በኋላ ከተሰራ ነው። በነቢ ሶሐቦች ዘመን ካልነበረ አለ። መውሊድ በነቢይ በሶሐቦችም ዘመን አልነበረም። በአራተኛው መቶ በአምስተኛው መቶ አካባቢ ተጀምሮ ስምንተኛውና ሰባተኛው ዓመት ላይ ነው የተጣጧፈው የጀመሩትም ፋጡሚዎች ናቸው የሱና የዲን ጠላቶች አንድ የሐጅ አድርገው ማያውቁ ሙጅሪሞች ናቸው የጀመሩት ለፖለቲካ አላማ ነው የጀመሩት ከክርስቲያኖች ቀንተው ነው የጀመሩት ክርስቲያኖች የመሲህ መውሊድ ልደት ብለው ያከብራሉ እኛም የነቢ መውልድ ብለን ማክበር አለብን አሉ አላዋቂዎችን ለማነሳሳት ስለዚህ ከጊዜ በኋላ የተጀመረ ነው ቢዳ ነው ማለት ሁለተኛ ዲን ነው ተብሎ ነው የሚደረገው

አስራ ሁለት እና አንድ ቀን ነበር የሚያከብሩት። እንደው ከበዛም ከረብ ከመጀመሪያው ጀምሮ ይጀምሩት ነው። አሁን ግን ከሶፍር ጀምሮ አልጭፈራው ቢዳህ፣ እንደዚህ ነው የሚዘረጠጠው። መሪውን ስሜቱ ያደረገ ሰው ለስሜቱ ዳርቻ አይኖረው፣ ገደብ አይኖረው። ከተወሰነ ጊዜ በኋላ አጭራሽ ከመሐረም ሊጀመርም ይችላል ጭፈራው። አላረካ ሲል አንድ ወር እና አንድ ቀን ጭፈራ ድለቃ አልበቃ ሲል ከመሐረም ይጀምራል። መግቢያና ማብቂያም መደምደሚያም ሊኖረው ይችላል። ሰላም ሰላም ሌላ መውሊድን ነቢዩ አውከልክለዋል፣ መቶ መቶ እርግጠኛ ነ ነቢዩ መከልከላቸው ቢድዓ ነውና፣ ቢድዓ ሁሉ የተከለከለ ሰሓቦች። መውሊድ ያለወጡት አቅም ስላልነበራቸው ነው አሉ አንዳንድ ጃሂሎች። አቡበክር ስዲቅ፣ ዑትማን ብኑ ዓፋን፣ ዓብድራሕማን ብኑ ዓውፍ ቱጃሮች ነበሩ፣ ተብቻቸው አንዱ ሰራዊት ያሰማሩ፣ እንዴት ነው ድሃ ይሆኑ? በሌላ ስራ ስለተጠመዱ ነበር አሉ። አያልቅባቸው ምክንያት በሌላ ስራ ስለተጠመዱ ነው። ሁሌም ስራ ላይ ነበሩ።

እዚህ ወላጆቹ ዕቃውን መመለስ ባለቤቱን ይቅርታ መጠየቅ ይገባቸዋል። የተበደለ ሰው ዱዓ ተጠንቀቁ ሲባል ሁሉም ላይ ሊያርፍ ስለሚችል ሰው፣ እንስሳም ላይ ሊያርፍ ይችላል። ስለዚህ ልጆችን አደብ እንዲይዙ፣ የሰው ሐቅን እንዲያከብሩ መደረግ አለበት። አንድ ሐክብ ሌሊት ተነስቶ መስገድ ግዴታ ነውነ? አዎ የአደብ ግዴታ የአደብ ግዴታ ማለት ነው። ዲን ዋጅብ ያደረገው አለ አደብህ ደግሞ እንደ ግዴታ ቁጥረው እንድታደርገው የሚያስገድድህ ነገር አለ። አላህ ሰላሳውን ጁዝ ቁርአን በመሐፈዝ አክብሮኝ፣ እንዴት ነው እንደ ተራ ሰው ለሊቱ ሙሉ ተኝቼ ማደረው? አላህ በሕፍዝ አክብሮኛል፣ ሀያ አፍረት ሌሊት ሊቀሰቅሰኝ ይገባል ማለት አለ። ይህ በእንዲህ እንዳለ ቁርአንን በችለተኝነት መርሳት ወንጀል ነው። በግዴለሽነት መርሳት ወንጀል ነው። ቁርአንን ለመርሳት ሰበብ ከሚሆኑ ነገሮች አንዱ ሌሊት ተኝቶ ማደር ነው። ዲስ ላይ በግልጽ ተነግሯል። የቁርአን ሰው ሀፊዘል ቁርአን ሌሊት ተነስቶ ከቀራው ከሰገደበት ያስታውሰዋል። ስለዚህ ቁርአንም ሽፍሩን ጠብቆ ማቆየት ግዴታ ከሆነ ግዴታው ሌሊት ተነስቶ በመስገድ እንጂ ካልተሟላ የውዴታ ግዴታ ወይም ደግሞ ወደ ግዴታ ለመድረስ መሟላት ያለበት ግዴታ ከግዴታነቱ ባሻገር የዱንያ ጀነት ነው። የሌሊት ሶላት ቁርአን እየቀሩ ከአላህ ጋር መነጋገር የዱንያ ጀነት ነው። ይሄን መተው ይሄን በእንቅልፍ መተካት የቁርአንን ክብር ደረጃውን ዓላማውን አለማወቅ ነው። ሌላኛው ጥያቄ አሁን ላይ ሙመይዕ ብለው በሚጠሩት ኡስታዞች ላይ ዕልምን መማር እንዴት ይታያል? የሚል ጥያቄ ነው። ይሄን የሚባለው አካል በትክክል ሙመይዕ ከሆነ አዎ መማሩ ዲንን ስለሚጎዳ ይከለከላል። ቀድሞ ምንነቱ መታወቅ አለበት ተመዩ አለበት ያሉት ሁሉ ተመዩ ላይኖርበት ይችላል። ብዙ ጊዜ እንደዚህ አይነት ፍርዶችን የሚሰጡ ሰዎች ራሳቸው የተሸዱድ ወሰን የማለፍ የመቸኮል ችግር ያለባቸው ሰዎች ናቸው። እነሱ ቀድመው ዲኑን በሆነ መልኩ ራሳቸው ተረተውን ከዛ ሲወርድባቸው ከዛ ሲርቅባቸው ተመዩ ዕሉታ ይሄ ለቀብ ነው። ካሁን ቀደም ወሃቢ ያሉ ሰዎችን ከሱና ያርቁ እንደነበሩ የሱና ጠላቶች አሁን ላይ ደግሞ አውቀውም ይሁን ሳያውቁ የሱና ምንነት ያልገባቸው ሱናን በራሳቸው ጠባብ አምሮ ብቻ የሚለኩ ጅህልና፣ ድፍረት፣ መጥፎ ጠርጣሪ፣ በራስ መደነቅ ያጠቃቸው ሰዎች ያመጡት ለቀብ ነው። ሙመየ የሚሏቸው ተመዩ አለባቸው የሚሏቸው ሰዎች እንደዚህ አይደሉም። እነሱ ጋር ተሸዱድ ስላለ ቢዳ የሆነውን ያልሆነውን ከሱና የሚያወጣውን የማያስወጣውን ለይተው ባለማወቅ ማሪያቸውን ስሜታቸው አደርገው ስሜታቸውን ከገጠመ ስንት ፍሰቶች ያሉበት ሰው ቅዱስ ነው ለነቢይነት አንድ ደረጃ የሚቀረው ይሰቀላል። ከእነሱ ሀዋና ስሜት ጋር ካልሄደ ደግሞ ወይን ካና አለመናሲ አትቀናሲ የሰዎች ሁሉ አዋቂ ቢሆን አላህን ፈሪ ቢሆን መቶ መቶ ሱና ላይ መሆኑን ስራዎቹ ቢመሰክሩለት እንኳ ከእነሱ ሀዋ ጋር ካልሄደ የተለያዩ ስሞች ተሰጥተውት የሚታለበት ሀላለና አስሉ ተመዩዑ ካለ አው ወላና በራህን ሱናን ተውሂድን ደሚዕ የሚያደርግ መሆኑ ከተረጋገጠ እንደዚህ አይነት ሰው መማሩ የራስን እንዲን ለአደጋ ስለሚያጋልጥ መጠንቀቅ ግዴታ ይሆናል። በሌለበት ሁኔታ ላይ ግን ሰዎች በራሳቸው እይታ ያታያት ችግር ኖሮባቸው ሀዋ ስሜት እይታቸውን ጋርዶት ያለ መርህ እየተናጋ የሚናጋ መርህን ይዘው ዛሬ አንድ ነጋ እንዲ ያሉ ያውም አንዳንድ አልፎ አልፎ በዱንያ ጉዳይ ያልገጠማቸውን ሰው በስሜት ተነሳስተው እንደዚህ አይነት ለቀብ ስለሰጡ ብቻ መማር አይቻልም አይባል። ተማሪ የትምህርት ዘመኑ ላይ የጅምር ላይ ያለ ከእንዲህ ህ ነገር መራቅ አለበት። አብዛኛው ይሄ ቂለ ወቃል ሰውን ከዕልም ቢያርቅ እንጂ ወደ ዕልም አያስጠጋም። እገሌ እንዲያለበት እሱ ጋር ተማር፣ እገሌ እንዲያለበት እሱ ጋር ተማር፣ እገሌ እንዲህ ነው ከእሱ ጋር ተማር። እገሌ እዚህ ማንጋለማ እና እኔ ጋር ተማር አስተምረኝ ብለህ ስትሄድ ምንም የለም ዜሮ ነው የእሱ ዕልም። የሰው ዓይብ መልቀም ብቻ ስመስተት ብቻ ነው መጮህ ብቻ ነው ሰው ሆኖ ስህተት የሌለበት ማን ነው የሚል፣ ሁሉም ይሳሳት ይችላል። የስህተቱ ደረጃ ይለያያል፣ ያያል እንጂ የተሳሳተን ሁሉ ከእሷ አትማር ካለ፣ ከደጋግ ቀደምቶቹ በጣም ብዙ ከእሷ አትማር ያለን የምናወጣቸዋል አወጣቻለ። ከኢብኑ ኹዘይማ ዕልም አትውሰድ ተሰድ ሐዲስ ሱራ ላይ የሆነ ስህተት አለባቸው ከኢብኑል ጀውዚ የሆነ ማነው ዕልም አትውሰድ አንዳንድ አስማው ሲፋት ላይ ታዊል ያደረጉበት ኢማም አሕመድም ከሳቸው ዕልማት ትውሰድ ተወሱላይ የሆነ የተናገሩት ንግግር አለ። ኢማም ማልክም ከሳቸው ዕልማት ትውሰድ፣ ማሊኪዮች የውሻ ስጋ ሐላል ነው ብለዋል። ከአቡ ሓኒፋ ዕልማት ትውሰድ፣ ሶላት ስጨርስ ታ ሰላምት ውሉ ብትፈታ ችግር የለውም። በነቢዝ ውሉ አድርገህ ኸምር ማለት በነቢዝ በስቱ ውሉ አድርገህ ችግር የለውም ብ እውቀታችን ትንሽ ስትሆን ታስቸግራለችና ሰከን ማለት ከጋጋት ርቀን ከአላህ ጋር ያገናኘኛል በሰላም ከምንለው አለም ጋር ተጠብተን ጫጫታውን ተተነው ገበያውን ርቅ ነው መንገታችን ደፍተን ያልማችን ልንማር ቁራን ሐዲትን ተረተን በሰላም ከጌታችን ጋር የምንገናኝበትን የእውቀት ከፍታ ደረጃ አላህ እንዲሰጠን ሁሌ ዘውትር፣ ጧትና ማታ አላሁመ ዐልምኒ ማ የንፈዑኒ አስአሉከ ዒልመን ናፊዓ እያለን መማፀን ይኖርብናል እንጂ በየጊዜው የሚጮኹ ነገሮችን በሰማን ቁጥር ጆሮአችን ደንቁሮ ዕልም እንዳንሰማ ያደርገና የወሬ ናፋቂ እንሆናለን። ሌላኛው ዓለም የተፈጠረችው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነውና አላህ አርሽ ላይ ነው ካለን በአቅጣጫ እንወስናለን። ስለዚህ በአቅጣጫ አይወስንም አላህ አርሽ ላይ አይደለም። እና ልክ ነው ይላክ፣ ልክ አይደለም። አቶ ጊዜ ስህተትን ሁለቱ አለም የተፈጠረችው ለነቢዩ አይደለም። ይሄ የእነ ቡሲሪ የሱፊዮች እምነት ነው። ነቢዩ ባይኖሩ ዱንያ ተፈጠርም ነበር አሉ። ከነቢ በፊት ያለፉ ነቢያት አላህ ተባረከ ወተዓላ ሰማይ ምድሩን የፈጠረው ሰው ጂኑን የፈጠረው እሱ እንዲመለክ ብቻ እንደሆነ ቁርአን አንቀጽ ላይ ነግሮናል። ወማኸለቅቱ እልጅንና ወልኢንሰ ኢላ ሊያዕቡዱ ነቢዩ ዐለይሂ ሰላቱ ወሰላም ዱንያ ላይ ካሉ የአላህ ፍጡሮች መሃል አንድ ፍጡር ናቸው። የፍጡራን አለቃ ቢሆኑ፣ ስለዚህ ዱንያ የተፈጠረችው ለነቢ ነው። ከዚ መልፎ ተርፎ ዱንያና አኸራን የፈጠሩት ነቢ ራሳቸው ናቸው ያሉም ተገኝተ ነቢ ሁሉን ያውቃሉ ለውሕ አልመሕፉዝ ውስጥ ያለውንም ጀመር

እኔ አብሳሪና አስጠንቃቂ እንጂ ሌላ አይደለሁም። የሩቅንም ማውቅ ከሰው ለየት ያለ ነገር ያለኝ ቢሆን መኖሩ በድርቅ ሰው ሲቸገር ባልተቸገርኩ ባልታመንኩ ነበር። ቀድሜ ድርቅ መቼ እንደሚመጣ አውቄ በተዘጋጀሁ ነበር። እኔ አብሳሪና አስጠንቃቂ ብቻ ነኝ። ኢነማ አና ዐብዱላህ ፈቁሉ ዐብዱላሂ ወረሱሉ ብላ ለዚህ ሁሉ ነው። ስህተት ነው፣ ለጥ ነው፣ ትልቅ ስህተት። ዱኒያ የተፈጠረችው ለነቢ ነው። ዱኒያና ጀነትን አኽራን የፈጠሩት ነቢ ናቸው። ቁርአን ይሄን አይልም። ከቁርአን ይጋጫ እኔ መካ ላይ ትኩስ ስጋን ማታገኝ ሆና ድርቆሽ ያደረገች ትበላ የነበረች ሴት ልጅ ነኝ ብለዋል። ነበር ሰላት እናም አላህ አክብሯቸው ነቢያት አለቃ አድርጓቸዋል። አላህን ያደረጋቸው ራሳቸው አይደለም የሆኑት አላህ ከዓርሽ በላይ ነው ማለት አላህን በአቅጣጫ እንወስናለን። ስለዚህ አላህ ከዓርሽ በላይ አይደለም። ስለዚህ ስለዚህ ስለዚህ የፈልስፍና ድምር ናት ውጤት ናት። ዲን በፈልስፍና አይደለም ይሄን የምርምር ፊዚክስ እና ሌሎች የጥናት የሚደረግበት የምርምር ተቋም ላይ ገብተህ ውጤት የተለማመድ እምትደርስበት ይህ አይደለም። ሌላ የዱኒያ ጉዳይ፣ የዲን ጉዳይ አያት መሐከማት ግልጽ የሆኑ የቁርአን አንቀጾች ግልጽ የሆኑ ሶሒህ የሆኑ የነቢ ሐዲሶች ፍርድ የሚሰጡበት ጉዳይ ነው። አላህ ራሱ ነው አርራህማኑ ዐላ አልአርሽ ስተዋያ። አላህ ከአርሹ በላይ ሆነ ከፋለ። አላህ ከአርሹ በላይ ነኝ ሲለን አላህ ራሱን በአቅጣጫ ገደበ ማለት ከሆነ አላህ ካለው ካለው ይህን ያለው ማለቱ ከሆነ እንዲህ ማለቱ አላህም በቦታ መገደብ ነው ካለን፣ አላህ ከዓርሽ በላይ ነው። ዓርሽ ያለው ከአለም ውጪ ነው። የአላህ ተባረከ ወተዓላ ዙፋን አላህ ከአርሽ በላይ ነው ማለት አላህም በቦታ መገደብ ያስይዛል ካለን፣ አንገጹ ካስያዘ እሽ፣ ያስይዝ። አላህ ካለ እኔ ለምን አፍራለሁ? አላህ አለ ያለ ቦታ ከሚለው ፍልስፍና ጋር

ክርስትና ሃይማኖት እንደ ኩፍር ሃይማኖት ማንም ከመሬት ተነስቶ ያለውን ሁሉ ተቀብለን የምናጨቅበት ኮዲን አይደለም። ቁልሃቱ ብርሃን ማስረጃቸው ነው። አልበግዳዲ በምን ሰነድ ነው የዘገበው? ሰነዱ ይታያል። ሰነድም የለውም። በግዳዲ ዝም ብሎ በአምስተኛው መቶ ላይ በአምስተኛው ኩል ዘመን ላይ የነበረ ሰው ዓሊ ኢብኑ ቢ ጣሊብ አርሽን አላህ ቁድራውን ሊያሳይበት ፈጠረው እንጂ አላህ አርሽ ላይ ሆኖ አይደለም አለ ዓሊ አሉ። ዓሊ የሞቱት 40ኛው ዓመት አካባቢ ነው። አልበግዳዲ ያለው አምስተኛው ቀርን ላይ ነው።